ቅርስ ሽጠዋል፣ እምነት አጉድለዋል። የኢትዮጵያ ሰዎች ወደ ኢየሩሳሌምን እንዲገቡ አልተፈቀደም። አንተ ማትገባም የለ በዚህ ሰዓት ከመላእኩ ጋር ሰጣ ገባ ውስጥ ገብተው ፍልሚያ ላይ ናቸው። በዓለም በዓለም ያለው ይሄ ዛሬ የሚያስጨንቀን ንጉሡንም ሁሉ ጳጳስ የሚያስጨንቀው ችግር ወደ ኢትዮጵያ መግባቱን ሙሉ ሰባ ዓመተ ምህረት ግንወታ አንድ ዘጠኝ መቶ ሰባ ዓመተ ምህረት ማለትም ከአርባ ሰባት ዓመታቶች በፊት የተነገረ ነገር ግን አሁን እኔና እናንተ ባለንበት የሆነ ያለ ዝሃነ ኩሉ ዓለም ብርሃን ዘበተሰማያት ይድልዎ ንግረ ገበቃል። ይሄ በራሳቸው እንኳን የማይፈታ ነገር ግን እጅግ በጣም ታላላቅ ምስጢራትን የያዙ

ወደ ዓለም ትናገረም ታስተምረው። ተዋህዶ አያት ይቻትልህ፣ ተዋህዶ ናት። ሰላም፣ እንዴት ናችሁ? የተወደዳችሁ የተከበራችሁ የሰባት ቴሌቪዥን መርሃ ግብር ተከታታዮች፣ እንግዲህ በአዲስ መልክ ወደ እናንተ በእንደዚህ ያለ መልኩ ይዤላችሁ እየቀረብኩ ነው። ይህ የመጀመሪያ ቪዲዮ ነው እንዲሁ እንደው እንደ ፕሮቫ እንድትሆን ትንሽዬ ነገር ብቻ ለማሳየት እንጂ፣ ሰሜን ደቡብ ወሎ፣ ሰሜን ወሎ ወደ ሰሜኑ ክፍል በጠቅላላ ያለው እንደዚህ በጥቂት ነገር የሚያልቅ የሚጀመር አይደለም። ታላላቅ የሆኑ ነገሮች ያሉበት ነው። ብዙ ገዳማቶችን ተረግጠን አዳዲስ እጅግ በጣም አስገራሚና ተሰምተው ሁሉ ታይተው ሁሉ የማይታወቁ ነገሮችን አግኝቼ ወደ እናንተ ተዘጋጅቼ ይላችሁ ቀርብያለው። በዛሬው ዕለት አባ ደመቀ ይባላሉ። የሚነግሩንን ተቀነጫጭ በያያችኋቸውን ወደ እናንተ አሳያችኋለሁኝ። ታዲያ በጥሞና በደንብ ሆናችሁ እንድታደምጡ በአክብሮት ጋብዛችኋለሁ። ይህ ሰባት ቴሌቪዥን ነው። ሰብስክራይብ ማድረጋችሁን በፍጹም አትርሱ። ሰብስክራይብ እያደረግን ነው የምናየው። ለመቄት ሰዎች በሙሉ ላኩላቸው። ገረገራ አካባቢ ላሉ ሰዎችማ ብትልኩላቸው እንዴ አባ ደመቀ አባ ደመቀ እየተባባሉ የልጅነታቸውን ጊዜ የሚያስታውሱበት ቪዲዮ ይሆናል ብዬ አስባለሁ። ታዲያ ኮስተር ቆፍጠን ሆምጠጥ ያለ መልእክትም ደግሞ እንዲሁ ላለንበት ጊዜ ለገዢው መንግስትም ጭምር እንዲሁ ለሁላችንም የሚመለከተንን ነገር አስተላልፈዋል። አብረውኝ ለአስር ደቂቃ ብቻ ነው የቆዩት። የእሳቸውን መልእክት በቀጥታ ወደ እናንተ አስተላልፋለሁ። ተጋበዙልኝ። እነሻው እግዚአብሔር ነው የበለዓምን አህያ ያናገረ የቤተናያ ድንጋይን ያናገረ አምላክ ይህም ድንጋይ ነኝ። ግን ይሁንና በሙሉ ሰባ ዓመተ ምህረት ገበሬ ሳለሁ ቤት ኢየሱስ ልጅ እንደወለድኩኝ አዎ፣ በዓለም በዓለም ያለው ዛሬ የሚያስጨንቀን የሚያስጨንቀን ንጉሱንም ሁሉ ጳጳስ የሚያስጨንቀው ችግር ወደ ኢትዮጵያ መግባቱን ሙሉ ሰባ ዓመተ ምህረት ግንቦት አንድ ቀን ተነገረኝ። ሕልም ነው አጥታችሁ ነው እንደውም ለውዳሴ ከንቱ አይደለም የሚያመጣሁት። ዘሃነ ኩሎ ዓለም ብርሃን ዘበተሰማያት ድል ንግርገበቃል ይሄ ይላል። ይሁሉ ዓለም በእሱ ቃል የጠና ነው። ሰውን የሚያናገረው ሐዋርያትን ነቢያት ያናገራቸው እግዚአብሔር ነው። ከዚያ በኋላ በሰባ አንድ ዓመተ ምሕረት በሙሉ ሰባ ያንን ይህ ግንቦት ሀያ አንድ ቀን ኢየሩሳሌም ወሰደኝ። ኢየሩሳሌም ወስዶ ይህን ሁሉ ችግሩ ይታበይ የሚለው ወዘተ የመጣው ሰውን የሚያስጨንቀው መምህር ወደ ኢትዮጵያ መጥተዋል አለኝ። በምን የመጣበት ምክንያቱ ቅርስ ሽጠዋል፣ እምነት አጉድለዋል። የኢትዮጵያ ሰዎች ወደ ኢየሩሳሌም እንዲገቡ አልተፈቀደም፣ አንተም አትገባም ይለኛል። ምን ነው ሀይ ሁሌ ነው እንደሆነ ኢትዮጵያ ላይ ኢትዮጵያ አለ። ያን ሁሉ ተነገረኝ። ከዚያ በኋላ እዚያው ላይ ነው እናንተ ታቦት ተሏቸዋላችሁ እኛ ክብረ ቅዱሳን የምንላቸው ላሳይ ብሎ ክፍት አድርጎ ያሳየኛል ያሳየኝ እንደሆነ ሌላ ነው ሀክብ ላይ ክብር አላቸው ከዚያ በላይ ይህችን ታውቃታለህ ይለኛል ደግሞ ከዚያ በላይ ይህችን ሴት ታውቃታለህ አላውቃትም ይችማ ወላዲተ አምላክ ናት ይለኛል ወዲያው ትመጣለች ይገባል ብላ አነድር ተየ ገባሁኝ ከዚህ አንስቶ በሞሉ ሰባ ያንን አሳይቶ በ70 አንድ ዓመት ታሳስ አስራ ስምንት ለአስራ ዘጠኝ ነፍሴን ከስጋ ለይቶ ሲወልከተተኝ እንግዲህ መሰረት ይዘው እምጠሩ ስለ ቦታው ደግሞ አመጣልሃለሁ ሲወልከተተኝ

ሁሉ አሳይቶ ሁሉ አርጎ አያቸውል ብሎ አክብር ላይ ክብር ጸጋ ላይ ጸጋ የተሞላላቸው ናቸው። መሐመድን ያልኩት ራሱን እየመሰከረ ነው፣ ስላልተጠመቅሁኝ ይኸው እንቀሰላየው ብስምላህ ያለ ረሃማን ብዬ የምናገረው በጾም በጾልም አልተጠመቁ ሰላት ተጠመቁ፣ ይሄው ብሎ እንደገና ወደ ምራብ የኔን ጓዳይ ብሎ ጨለማ ነው ለብሰው አሞራ እየተጫወተባቸው አለ ለነሱ ወዮላቸው፣ ለኔም ወዮሊ፣ ለሚመጡ ወዮሊ ብሎ ራሱ በምስክርነቱ ይሰማል። አፍ አይናገርም እንጂ በ71 ዓመተ ምህረት ያንን አድርጎ ኋላ እንደገና ደግሞ ወደ ዓለም የዓለም ሁሉ ችግር

ከዚያ በኋላ ሶስት ይሄን ተናግሮ አንተ በዚህ ቋንቋ ታስተምራልህ ወደ ዓለም ትመለሳልህ፣ ያየውን ትናገራለህ። አዎ ይልና ወደ ዓለም ትናገረም ታስተምረው ተዋህዶም አያት ይቻትልህ ተዋህዶ ናት ይቻተው ተዋህዶ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያን ኦርቶዶክስ ተዋህዶ ቅድስት ወላዲተ አምላክ ከዚያ የተረፈ የለም ንጉስ ይብሎ ይላል። ኋላ እዚያ ኋላ አፌ ተፈትቶ ጌታ ይሁን አማርኛ በመልክ ማልነጋገር ይህን ምን ብዬሽ ላስተምርሻለሁ። ምን ስልጠና ያልኩ እንዴ? አይ ፍቃድ የሆነ ሆኖ ምክንያት አደረግኩህ እንጂ ቋንቋኑን ይፈታልሃል ሁሉ ያለው እና በዓለምና ያየውን ሁሉ የዓለምን የመጣውን ዕዳውን ችግሩ ሁሉ ንገረው፣ አትፍራ። ግን ይስቁብሃል፣ ይሳለቁብሃል፣ አትፍራ። ንቁስ ነው አትፍራው፣ ግን አይዞ ብሎ እንደገና ወደ ዓለም አልገኝ ሲመጣ የውሃ ቤት እሬሳለ ዘመዶች አሉ ከዚያ በኋላ ምን አደረገኝ? ሌሊት ተነሳና በል ይህንን ሁሉ ይቅርበላቸው፣ ይቅርበልና ሄድና ቤተ ክርስቲያኑ ሄድክ፣ ስጋው ደግሞ ተቀበል ተባል። ከዚያ በኋላ ያን ሁላ ይቅር ብዬ ወዲያው ነው ወዲያው መጣና በቤቱ ላይ ወረደና ስጋው ደግሞ ሰጠኝ፣ ተመልሶ አደረገ። ከዚያ በኋላ አፌ ተፈታ። ዛአነ መፃነ አዚር ይተሄዩ አልባይደጂ እንግጸለ ሳይር ከእንግራ በቃል ይድገው እፈደ እነጽር እድገ አንከለ መብሩ ብርሃን ዘይት ጸዋ ወይተ

በስማም ወልድ ወንፈስ ቅዱስ አህዱ አምላክ መጹ ዘራውቅ አውቀደዳ ለይነጽድ ከመ እነ የረሃብ ወረከቦ ቃል ይድግ እስከ ማለም ይድህ ጽባይት ወይት ያልኩ ስናገር እኩሉ ዛርነ ይላል፣ እኩሉ ጋኔነ ይላል፣ እኩሉ ማደገ ይላል ይላል፣ እኩሉ ያለቅሳል። እንዲህ እየተደረገ የጀመረኝ ሄ ነው። ከዚያ ቀጥሎ የዚህን ቦታ ደሞ ላንጣልህ። ባጭር ነው ብላችሁኛ? አዎ ባጭር ሲሆን በጣም ይጣበባል፣ ይጣበባል፣ ይጣበባል ነው እንጂ ብዙ ነበረው። ከዚያ በኋላ የዚህን ቦታ ምንድን ነው? ኢየሩሳሌም አምሳየዋ ይችናት አለ። በማን ነው? አሞነ የአሞነ ሳሙኤል። ቀጥሎ ይህንን ቦታ ሊያስጠርጥ የቻለው እነ አሞና አብርሃም፣ እነ መምህር ሰይፈ ስላሴ እና አባ ደንጓት እና አባ ምንቸገረኝ እና አባ መንክር የሚባሉ እዚች እያደረጉ ይኖሩ ነበር ቦታዋን ከዚያ በኋላ በዚህ ቦታ አድርጎ አሁን ቅድም ነው እንደተናገሩት ከጎጃም ስድስቱ አዝማጅ ዘጠናው ጋሻ መጥተው መነኮሳቱ ያ ላይ በሰባት መቶ ገዳ መለኩሴ እንደተከበረ መጡ፣ ተረከቡ። ገዳሙንም አላካዳውሶት በዚያው አድርገው ከዚያ በኋላ ወደ ዋልድ ባሄዱበት ነው ናው ፒስ ያንን አደረጉ። ከዚያ በኋላ አገቡ። በኋላ ይህንን ሁሉ አድርገው እያዘመቱ ኮርማ እያደረጉ ያደረጉ ገረገራ እያሉ ይወርደው ተከዚያ ድረስ አቅንተዋል። ተከዚያ ድረስ ካቀኑ በኋላ ምን አደረጉ? በዚያው ተዋጉ። አዎ፣ እነ ደጃሻ ማሮ አዚያው ተዋግተው ብዙ አድርገዋል። አንበጣጤን ይዘው መጥተው በዚህ አይላ ይሄን ደግሞ አቀኑ። በኋላ በ30 ዓመቱ ክርስቲያን ተክለዋል። መጀመሪያ አዚያ ላይ ሚካኤልን ነው ያቀኑት። እንደው ጥርጥላ አድርግላችሁ

ይችን ቦታ ኢየሩሳሌም ብቻ። እዚያ አዎ፣ እዚያ ቢሄዱ፣ እዚያ ቢሄዱ ኢየሩሳሌም ብቻ ተነወደ የኢየሩሳሌም አሳዋየው አይችናል በማለት የኢየሩሳሌም አሳዋየው ዛሬ። የኢየሩሳሌም ብዙ ቆሻሻ አለ፣ ያማኙም አላማኙም አለ። የጥንቱ ጌታ የተወለደባት አዳም የተፈጠረባት አዳም የተቀበረባት ጌታ መጥቶ መስቀኖ የሰቀለባት ኢየሩሳሌም አይደለችም እንዴ ለዓለም መካከል አዎ ይህችም ደግሞ ምን አላት? ኢየሩሳሌም ናት አለ። በኢየሩሳሌም አምሳል ናቷ። ቃለ እግዚአብሔር አይታጎል። አሁንም ቅድም አባቶች አሉ፣ ገበሬው ገበሬውን በግብርናም በክህነትም በአገልግሎት ይሄው አሉ። ዛሬም ዝቅ ብለው ይህን ቦታ ጥለን አንሄድም፣ ቦታ አባቶቻችን ይቁሱ ነው አጥማቸው ይቁሰናል በማለት አንድም አንዳንዶች ናቸው የተሰደዱት አሉ። ራባቸውን ራብ አድርገው ችግራቸውን ችግር አድርገው አሁንም አሉ። እዋቸው ከምንም የለም እና ይሄ ነው ቦታው እንግዲህ፣ ጥርጥር ያርሳ ነው እንጂ ታሪኩ ብዙ ነው። ቪዲዮ እንደተመቻችሁ እና ቆንጆ ቆይታ እንደነበረን ባለሙሉ እምነት ነኝ። እስካሁን ድረስ ግን ላይክ ያላደረጋችሁ ሰዎች ላይክ ብታደርጉ መልካም ነው። ምክንያቱም በሌሎች ቪዲዮዎች ይህንኑ ጥያቄ ሰፋ አድርጌ አንድ ሰዓት ከምናምን በሚሆን ደረጃ ያልነገሩኝንም ጭምር እዚህ ላይ ጨምረው ነግረውኛል። እኔና እሳቸው ፊት ለፊት ተፋጠን ይሄ ለምን ሆነ? ይሄ ስለምን ይሆናል? እንዲህ የተባለውስ ውሸት ነው እያልኩኝ በደንብ አፋጥጬ እጠይቃቸዋለሁ። እንደውም በመጋቢት ወር አብይ አሕመድ ይሞታል ብለው የተናገሩት ቪዲዮ እንደነበረ ታስታውሳላችሁ። እሱንስ ስለምን ተናገሩ ብዬ በደንብ እጠይቃቸዋለሁ፤ ምክንያቱም ዛሬ ግንቦት ነውና መጋቢት አልፏል። የዚህንም መልስ አዘጋጅቼላችኋለሁ። በቀጣይ ቪዲዮ የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ የደውል ምልክቱን ብትነኩ ቪዲዮ እንደተለቀቀ ወደ እናንተ ይደርሳል። እውነታው የቱጋ ነው የሚለውን አምጥቼላችኋለሁ። አንዳንድ ሰዎች እኚህን አባት አይነስውር ናቸው፣ ባህታዊ ናቸው፣ መናኒ ናቸው ሲል ነበር። እንደሰማችኋቸው ልጆች አሏቸው፣ አይነስውርም አይደሉም፣ አይናቸውን ብርሃን ነው። በአካል አግኝቼ ስላወራኋቸው ማለት ነው። ስለዚህ ትክክለኛውን የሆነ መረጃ ከዚህ ከሰባት ቴሌቪዥን ላይ ታገኛላችሁ። እስካሁን ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ሌሎች ከአራተኛው መቶ ክፍለ ዘመን ጀምሮ የተገነቡ ፍልፍል አብያተ ክርስቲያናቶችን እስከ ዳግማዊ ላሊበላ ድረስ ያሉትን ይዤላችሁ መጥቻለሁ። በእውነት ላሊበላን ራሱን እንኳን በ800 ዓመት የሚቀድመው የነ አቡነ ሙሴ ወይም ደግሞ ዋሻው መድኃኔ ዓለም ተብሎ የሚጠሩ በመቄት ያሉትን ታላላቅ ገዳማትና አድባራት ውስጥ ምስጢራቸውን፣ ረቂቅነታቸውን ጭምር አዘጋጅቼ ይዤላችሁ እየቀረብኩ ነው። በሌሎች ቪዲዮዎች እነዚህን ሁሉ አንዳንድ እያልኩ አሳያችኋለሁ። ለእስከዛሬው ሰላም ቆዩኝ። ይህ ሰባት ቴሌቪዥን ነው፣ ለእናንተው ሀገራችንን እንወቅ ሃይማኖታችንን